ወላጆቿ ያወጡላት ስም ነው ማስረሻ ብራ። ዛሬ በድሏ ምክንያት ደግሞ ኢትዮጵያውያን ከገቡበት ችግር፣ ፈተና፣ መጎሳቆል፣ የጦርነት ዜና የምታስረሳ ሆናለች። ዛሬ በደቡብ ኮሪያዋ ምድር የአረንጓዴውን ጎርፍ ስናከታተለው ማስረሻ ድንቅ አትሌትነቷን አስካይታናለች። ይህች አትሌት የመገናኛ ብዙሃንን ቀልብ ስባለች። እንኳን ደስ ያላችሁ፣ እንኳን ደስ አለን። ኢትዮጵያ አሸንፋለች። ከማስረሻ ባሻገር በባርሴሎና ማራቶንም ኢትዮጵያውያን አትሌቶችን የሚያቆማቸው አልተገኘም። ዛሬም በአሸናፊነት ዘልቀንበታል። ይህንንም ትሰማላችሁ። ከእግር ኳስም የምንሰማው ሌላው አስደሳች መረጃ አለ። መሐመድ ሳላ የኢትዮጵያ ብሔራዊ ቡድን ስብስብን ሊገጥም ተስማምተዋል። ለኢትዮጵያ ምን ያስገኝላት ይሆን የምንነግራችሁ ሌላኛው ጉዳያችን ነው። አንድ አትሌት አሁን ስሙ ከፍ ብሎ እየተጠራ ነው። የ200 ሜትር ሯጭ ነው። ከዩዚያን ቦልት ጋርም ስሙ በአቻነት እየተነሳ ነው። ይህ አትሌት ማን ነው? ለምን በዚህ ልክ ስለሱ ተወራ? እንነግራችኋለን። የኢትዮጵያ አትሌቲክስ ጉዳይ ወከባ አያጣውም፣ ጭምጭምታውም የዛን ያክል። አሁን ግን የተረጋገጠውን መረጃ ይዘንላችሁ መጥተናል። አትሌት ጽጌ ገብረ ሰላማ ለምን በቤት ውስጥ ሻምፒዮና መሳተፍ እንዳልቻለች መረጃውን አጣርተን መጥተናል። ሁሉ ስፖርቶችን እና ስፖርታዊ መረጃዎችን ለመከታተል ትክክለኛ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ስለሆናችሁ ከልብ እናመሰግናለን። ወደ ዛሬው መረጃችን አልፈናል። ቀዳሚ የምናደርገው መረጃ ደግሞ በሲውል የማራቶን ውድድር ኢትዮጵያውያን አትሌቶች ያሸነፉበትን ውድድር ነው የምንነግራችሁ። በወንዶቹም በሴቶቹም ኢትዮጵያውያን አትሌቶች ድልን ተቀዳጅተዋል በወንዶቹ ምድብ ሀፍቱ ተክሉ አሸናፊ ሆኗል በሴቶች ምድብ ኢትዮጵያውያን አትሌቶች ከአንደኛ እስከ ሶስተኛ በመውጣት ውድድራቸውን አጠናቀዋል በቀለች ጉደታ 22ከ305 በመሮጥ ቀዳሚ መሆን እችላለች። ሀፍቱ ተክሉ በወንዶቹ የመጀመሪያውን ደረጃ ይዞ አጠናቋል ብለናቸዋል። ይሄንን ጉዳይ እንንገራችሁ። በተለይ በወንዶቹ ምድብ እጅግ አስገራሚ የሆነ ውድድር ነበር የተደረገው። ለውድድሩ አሸናፊነት ታጭቶ የነበረው ጀማል ይመር ሳይሳካለት ቀርቷል። ሌሎች ኢትዮጵያ ኢትዮጵያውያን አትሌቶች ግን ሳይጠበቁ ነው አሸናፊ መሆን የቻሉት። በተለይ የሴቶቹ ድል ብዙዎችን ያስገረመ በብዙዎች ዘንድም አጀብ ያስባለ ሆኖ አልፏል። ይሄንን ውድድር ይህቺ የሀገራችን ምርጥ አትሌት ነች ማሸነፍ የቻለችው፣ በቀለች ቦረቻ ትባላለች። አሸናፊዋ ፍቅር ተወሮታ ለአሸናፊነቱ ተጠብቃ ነበረ። የሁለተኛ ደረጃውን ይዛ ነው ያጠናቀቀችው። መስታወጥ ፍቅሩ ደግሞ የሶስተኝነት ደረጃውን ይዛ አጠናቃለች። ለማንኛውም ኢትዮጵያውያን አትሌቶች በማሸነፋቸው እንኳን ደስ ያላችሁ፣ እንኳን ደስ አለን ልንል እንወዳለን። የድል ዜናውን አሁንም እንቀጥላለን። የቴፒል ሲቲ ማራቶን ዛሬ ተካሂዶ ነበረ። በዚህ ውድድር ደግሞ ኢትዮጵያዊቷ አትሌት ማስረሻ በሪ ሳትጠበቅ ነው ማሸነፍ የቻለችው ኬንያውያን አትሌቶችን አስከትላ በመግባት ነው። ይህች አትሌት ድንቅ ብቃቷን ባሳየችበት ውድድር ማሸነፍ የቻለችው ማሸነፍ ብቻ አይደለም፣ የቦታውን ምርጥ ሰዓትም ይዛ ነው ማሸነፍ የቻለ ተቀባይነቻለችው እሷን ተከትሎ ኬንያውያን አትሌቶች መግባት ችለዋል። በዚህም ምክንያት ይህቺ አትሌት ምን አይነት ጉብዝና ላይ ትገኝ ይሆን እያሉ ብዙዎች እያወሩ ነው። ሴቶች አትሌቶቻችን አልተቻሉም። በሌላ ርቀትም አሸናፊ መሆን ችሏል። ጋዲሴ ሙሉ ነች። በቴፕል በተካሄደው የሙሉ ማራቶን ውድድር ማሸነፍ የቻለችው የውድድሩን የርቀቱን የቦታውን ሪከርድ ጭምር አሻሽላ ሰብራ ነው። እንግዲህ ይሄንን ውድድር ይሄንን ውድድር በ ላይነት በማጠናቀቋ ደግሞ ገና የሚጠብቋት ሽልማቶች አሉ እየተባለ ነው። አለም አቀፍ የሆኑ ውድድሮችንም ለመሳተፍ የመጀመሪያውን እርምጃ ተራምዳለች። እንኳን ደስ ያለሽ፣ እንኳን ደስ ያለን ልንል እንወዳለን። የድል ዜናችን ባርሴሎና አድርሶናል። ባርሴሎና የ2025ቱን የማራቶን ውድድር ዛሬ አዘጋጅታለች። ስፔን ላይ ኢትዮጵያውያን አትሌቶች በጀግንነት ውድድራቸውን ማጠናቀቅ ለምደውበታል። የቫሌንሽያውን ድልና እንደሆነ አስታውሳለን። የሰለሞን ባረጋውን ጉዳይ ማለት ነው። ዛሬ ደግሞ ተስፋዬ ከተማ ይህንን ውድድር በበላይነት በመጠ ጨረስ ዓለምን ጉድ ያሰኘ ይገኛል። ተስፋዬ ከተማ የገባበት ሰዓት 2 ከ04 ደቂቃ ከ13 ሰከንድ ሆኖ ተመዝግቦለታል። ይሄ ሰዓትም እጅግ ፈጣኑ ሰዓት ሆኖ ነው የተመዘገበው። ካሁን በኋላ ተስፋዬ ከተማ በአቋሙ የሚበረታ ከሆነ ምናልባትም በኬንያውያን አትሌቶች ተያዘውን የ ማራቶንን የክብረ ወሰን ባለቤትነት እሱ ላይም ሊደርስበት እንደሚችል ፍንጭ ያሳየ ጉዳይ ነው። ለቦታው ጥሩ ግምት ተሰጥቶት የነበረው ሙሉነት ነት አያናው የስድስተኝነት ደረጃውን ይዞ ነው ያጠናቀቀው። የተቀሩትን ቦታዎች ደግሞ ኬንያውያን አትሌቶች ተቆናጣውት ዛሬ ውለዋል። ለማንኛውም በባርሴሎና የኢትዮጵያ ሰንደቅ ዓላማ ከፍ ብሎ ተውለብልበዋል። እንደ ሌሎቹም ተስፋዬ ለሰጠህን ክብር ምስጋና ይገባሃል ልንለው እንወዳለን። የአትሌቲክስ ጉዳዮቻችንን አሁንም አላጠናቀቅንም። አወዛጋቢ የነበረውን የአትሌቶቻችንን የምርጫ ጉዳይ እንነግራቸዋለን። የምንነገራችሁ ደግሞ በቤት ውስጥ ሻምፒዮና፣ በኢንዶር ሻምፒዮንሺፕ ላይ ይሳተፋሉ ተብለው በቻይና ከሚጠበቁ አትሌቶች መካከል ጽጌ ገብረሰላማ ቦታው ላይ ያለመገኘቷ ከውድድሩ ውጪ በመሆኗ ምክንያት ኢትዮጵያ አግኝታ የነበረውን እድል ያለመጠቀሟን ጉዳይ ነው የምንነግራችሁ። በውጭ አሰልጣኝ የምትሰለጥ ነው። በቦታውም አልነበርኩም፣ ከሀገር ውጭ ነበርኩኝ። በዚህ ምክንያት መመረጤን እንኳን ሳላቅ ነው የቀረውት፣ ያለችው ጽጌ ገብረ ሰላማ፣ አሁን ደግሞ ከፌዴሬሽኑ አካባቢ እውነት አይደለም፣ መመረጧን ታውቃለች እያሉ ነው የሚገኙት። ይህንን ያሉት አቶ አስፋው ይባላሉ። አትሌት ጽጌ ገብረ ሰላማ ሌዝበን ላይ ከተወዳደረች በኋላ ባገኘነው መረጃ መሰረት በቀጥታ በዛው ነው ልምምዷን እየሰራች የነበረው። መጨረሻ ላይ ግን ኢንዶሮን የገባችው በአጋጣሚ እንደሆነ እና መረጃዎችም እንደሌሏት ነው ስትናገር የነበረው። እኛም ይሄንን ሰምተናል። ግን ይሄ ፍጹም ሐሰት ነው ከባለቤቷ ጋርም ተነጋግረን ነበረ። ከመጀመሪያው ጀምሮ ስትዘጋጅ የነበረው ለማራቶን መሆኑን የኢንዶር ስራም እንዳልሰራች መረጃው እንደደረሰን ወዲያውኑ ተጠባባቂዋን ነው የተካ፣ ነው ከዛ በፊት ባለው የአትሌቶቻችን አሰራር መሰረት የመጨረሻውን የኢንዶር ውድድር እስከሚያደርጉ ድረስ እንጠብቅ ነበረ። ከዛ በኋላ ግን ሁሉንም አትሌቶቻችንን የምናሳውቅበት ሰዓት ደረሰ። የጽጌ ገብረ ሰላማንም ስም ይፋ አደረግን። እሷ አልችልም ስትል ተጠባባቂዋ እንድትገባ አደረግናት። የጽጌ ገብረ ሰላማ ተጠባባቂ ደግሞ መዲና ኢሳ ሆና ተገኘች። መዲና ኢሳ ለቦታው የሚመጥን ልምምድ አልሰራችም። የዚህ የሆነበት ጉዳይ ደግሞ መዲና ኢሳ ጉዳት ላይ ነበረች። በዚህ ምክንያት ወደ ሶስተኛዋ ተጠባባቂ ፊታችንን አመራን። እሷ ደግሞ በአሳዛኝ ሁኔታ ሚኒማ አላሟላችም ነበረ። በዚህ ምክንያት ሀገራችን ማሳተፍ የምትችለውን አንድ አትሌት ልታጣ ግድ ሆኖባታል። ጽጌ ገብረሰላማ ግን ሀገር ውስጥ ባትሆንም የውጭ አሰልጣኝ ቢኖራትም መረጃው ነበራት ሲሉ ነው ይፋ ያደረጉት። በዚህ ምክንያት ኢትዮጵያ በናንጂንግ ላይ በሚካሄደው የ ኢንዶር ወይም የቤት ውስጥ ሻምፒዮና ላይ ማሳተፍ የሚገባትን አንድ ተሳታፊ አጣለች። እጅግ የሚያሳዝን ጉዳይ ነው። አሁን በቀጥታ ወደ ሌላኛው ስፖርታዊ መረጃችን ነው የምናልፈው። የ200 ሜትር ፈርጥ የነበረውን በ100 ሜትር ምትሳተና የነበረውን አትሌት ታስታውሱታላችሁ ዩዚያን ቦልትን። አሁን የዩዚያን ቦልት ተፎካካሪ የታሪክም ተጋሪ ሊሆን የሚችል ወጣት ብቅ ብሏል። ኩዊን አይስላንድ ይባላል የመጣበት ግዛት። አሁን ላይ በ200 ሜትር የአለም ፈጣን የሆነውን ሰዓት እያስመዘገበ ይገኛል። 19 ሰከንድ ከ98 ማይክሮ ሰከንድ አሁን የገባበት ሰዓት ሆኖ ተመዝግቦለታል። በዚህ ምክንያት የአለም መገናኛ ብዙሃንን ከረጅም ጊዜ በኋላ ምናልባትም የኦዚያን ቦልትን የሚገዳደር ታሪክ የሚኖረው ጥቁር ፈርጥ እና ያለን ብሎ ተስፋ አድርጓል። ዩዚያን ቦልት በአንድ ወቅት ከቀነኒሳ በቀለ ጋርም ሲፎካከሩ እንደነበረ ታስታውሱታላችሁ። በተለይ በቤጂንግ ማራቶን ላይ ሁለቱም ተደራራቢ እድሎችን በማጣጣማቸው ምክንያት እንደውም አንድ ጊዜ እስቲ አብረን እንሩጥ የሚል ሀሳብ ሁሉ መጥቶ ነበረ። ጀግናው አትሌታችን ቀነኒሳ በቀለ አሁንም ትራክ ላይ ባይኖርም የማራቶን ውድድሮችን ያደርጋል። ዩዚያን ቦልት ግን ስምና ስራውን ብቻ ተቶልን ከሩጫው ዓለም ከራቀ ዘመናት ተቆጥረዋል። አሁን ይሄ ጥቁሩ ፈርጥ የየዚያን ቦልትን ቦታ ተረክቦ አለምን እያስደመመ ይገኛል። ለመጨረሻ ወዳል ነው ስፖርታዊ መረጃችን እንለፍ። መሐመድ ሳላን የተመለከተ ጉዳይ ነው የምንነግራችሁ። መሐመድ ሳላ ኢትዮጵያን ከሚገጥመው ስብስብ ውስጥ ተካቷል። በአሰልጣኝ ሆሳም ሀሰን የሚመራው የግብጽ ብሔራዊ ቡድን ከኢትዮጵያ ጋር ላለበት የአለም ዋንጫ ማጣሪያ ጨዋታ ስብስቡን አስታውቋል። በዚህ መሰረት ጥሪ የተደረገላቸው የፈርዖኖቹ ስብስብ ውስጥ የሆነው የሊቨርፑል እና የማንቸስተር ሲቲ የፊት መስመር ተጫዋች የሆነው መሐመድ ሳላ እንዲሁም ኡመር መርሙሽ በግንባር ቀደምትነት ይጠቀሳሉ። የኢትዮጵያና የግብጽ ብሔራዊ ቡድን ጨዋታ የፊታችን መጋቢት አስራ ሁለት ለመካሄድ ቀነ ቀጠሮ ወጥቶለታል። መሐመድ ሳላን በዚህ ጨዋታ ላይ ከኢትዮጵያውያን አትሌቶች ጎን እንመለከተዋለን። ሁሉ ስፖርቶችን ነን መረጃዎቻችንን እንቀጥለናል። አሁን ደግሞ ወደ ሀገር ቤት መረጃዎቻችን እንለፍ። ብሬነሽ ደሴ የ2017 የሳፋሪ ኮም ቅድሚያ ለሴቶች የአምስት ኪሎ ሜትር የሩጫ ውድድርን ማሸነፍ ችላለች። ጠንካራው ውድድር የተካሄደበት የዛሬ ውድድር ላይ የአምስት ኪሎ ሜትር የሩጫ ውድድሩን ብሬነሽ ደሴ ከግሎባል ስፖርት በአንደኝነት ስታጠናቅቅ በግሏ የተወዳደረችው አበዙ ከበደ በጥቂት ልዩነት ተቀድማ ሁለተኛ ደረጃን እንጊዛ የብር ሜዳሊያ አሸናፊ ሆናለች። መቅደስ ሽመልስ ደግሞ ሶስተኛ በመሆን የነሐስ ሜዳሊያዎችን አሸናፊ ሆናለች። በዚህ ውድድር ላይ በአንደኝነት ውድድሯን ላጠናቀቀችው የ50 ሺህ ብር የገንዘብ ሽልማት ተበርክቶላታል። ለዛሬ ያልነው ስፖርታዊ መረጃ ይህ ነበረ። መልካም ዕለተ ሰንበትን ተመኘንላችሁ።